ሩታ እያለቀሰች በደወልም በሪከርድም ለአውራሽ አልቻልኩም። በጣም ያሳዝናል። ዛሬ አብርሽ ለጠይቀው ሄጄ ነበር። ያለበት ሁኔታ ከባድ ነው። አብረሽ ታውቂዋለሽ፣ ሲጨናነቅ ራሱን ይስታል እና የተባለው የአእምሮ ጭንቀት እና ምግብ አይበላም፣ እንቅልፍም አይተኛም ነበር። ሩታ አብሬው ካላደርኩ ብላ ማልቀስ፣ በጣም እንደምታፈቅረው ነው የተረዳሁት። ጋሽዬም አብዬም፣ ሁሉም አሉ። ሁላችውም ጸሎት አድርጉለት በደንብ የተከታተሉት ነው ቤተሰብ እኔ ዛሬ ከፍተን ያለኝ አብርሽ በሚያሳዝን ሁኔታ ላይ ነው ያለው። ቤተሰብ እንግዲህ ቤተሰቡም ጋር ደው ያለው እነ ነፂም ጋር ሁሉም ጋር ደው ያለው ጓደኞቹ ጋር ደው ያለው። አብርሽ በሚያሳዝን ሁኔታ ራሱን ስቶ ማታ እንግዲህ አይታችኋል፣ ራሱን ስቶ ሲወድቅ ማለት ነው እና ምን እላችሁ ነው የመጣሁት። ሁላችሁም ጸሎት አድርጉለት ለአብርሽ። ሁላችሁም ጸሎት አድርጉለት። እኔ እውነት በቃ እንዴት እንዳሳዘነኝ ይሄ ልጅ እንደው አለ አለ አለ እያለ እኛም በቃ እየሰደብ ነው የገጠመው ነገር የሚያደርጉትም ነገር ጓደኞችም ሁሉም ማለት ነው ጎተነዋል ከኔም ጭምር ማለት ነው እና አብርሽ በሚያሳዝን ሁኔታ አሁን እዛው ሕክምና እያደረገ ነው። በዛው ሐኪም ቤት ነው ያለው። ማታ እንግዲህ እንዳያቸው ራሱን ስቶ ወድቆ ቪዲዮ ተለቆልናል። ይሄ የማታ ቪዲዮ አይደለም። ይህን ልትገነዘቡ የሚገባው ነገር ይሄ ቪዲዮ በቀን የተሰራ ቪዲዮ ነው እና አብርሽ እስካሁንም ከሐኪም ቤቱ አልወጣም። አልጋ ይዞ እዛው ትሬት እየተደረገ ነው ያለው ማለት ነው። እና ታውቃላችሁ፣ አብርሽ ከዚህም በፊት እንትን ትዝካላችሁ፣ ከነ ዳኒ ሮያል ከነጽጌ ጋር በተፈጠረው ግጭት እንደዚሁ እራሱን ስቱ ነበረ። አሁንም አብርሽ ምንድን ነው ያለበት ጊዜ የተባልኩት ማለት እዛው ወንድሞቼም ሄዶ እንዲጠይቁት አድርግ ያለው ማለት ነው። እዛው ካለበት ሕክምና ከሚያደርግበት ክሊኒክ ማለት ነው እና ምንድነው የተባለው እስትረስ ማለት ሲጨናነቅ እራሱ እንደሚሰጥ ነው እየተነገረኝ። እውነት ለመናገር በጣም ያዘንኩት እንግዲህ ለዚህ ሁሉ ለዚህ ሁሉ ድርጊት አሁንም እኔ ሞቅሰው ጓደኞቹን ሄርሚላን ነው ምክንያቱም ከትዳሩ አወጡት። ባይዜ አብርሽ አቤልን ከተዋወቀ ጀምሮ ነው እየተበላሸ የመጣው። ይሄንን ለነገራችሁ እፈልጋለሁ። አቤልን ከተዋወቀ ጀምሮ አብርሽ ሌላ ሰው እየሆነ ነው። አቤልን ከተዋወቀ ጀምሮ የሚሰራቸው ቪዲዮ ሁሉ የሚያስጠሉ። እሱን ከተዋወቀ ጀምሮ ወጣ ያለ ነገሮችን ነበር እያደረገ የነበረው። ይሄው እንግዲህ አቤልም ደህና አድርጎ ህይወቱን እስከ ማጣት ድረስ አድርሶታል ማለት ነው። ደህና ጓደኛ ህይወታችሁን ያለመልማል። መጥፎ ጓደኛ ደግሞ ህይወታችሁን ያበላሻል። እና አብርሽን ኦዲንስ እንዳያከብል የኦዲንስን ሀሳብ እንዳይቀበል በቃ ዝም ብሎ ገንዘብ የሚያገኝበት ማንኛውንም ድርጊት እንዲያደርግ እየገፋፋው የነበረው ሰይጣናዊ አስተሳሰብ እያመጣ ከሚስቱ ጋር ሩታ ምንድን ነው የምትጠላው የሚለውን አጥንቶ አቤልና ቡራ ማለት ነው ሩታ ሩታ የምትጠላውን ነገር ሆን ብለው እያመጡ ከሱ ጋር ተቃራኒ እንድትሆን እያደረጉ የነበሩ ሁለቱ ልጆች ናቸው። ገባችሁ? ዳኒና ጽጌሩ ያልኮ ከህይወታቸው ወጥተዋል። አሁን ሬ በቃ የራሳቸው ነገር እየሰሩ ነው። እነዚህ ግን መርገሮች ከነሱ ከሁለቱ ጥንዶች አለለይም ብለው ይኸው እንግዲህ ውጤቱን እያያችሁ ነው፣ ምን እንደተፈጠረ ማለት ነው። እና ሁላችሁን ጸሎት አድርጉለት አሁን እኛ ምንም አብርሽ እንዲሆን ሆን ሩታ እንዲናት እንደዚህ ማለት አደለ መሆን ያለብን ምንድ ነው። እኔ በእንደዚህ ረጋ ብዬ መቼሳ ናገራቸው አላውቅም። ያለው ነገር ስላሳዘነኝ ነው። አብርሽ ያለበት ሁኔታ ስላሳዘነኝ ነው። እንዲ ስክን ብዬ መወራችው ማለት ነው። እና ሁላችሁም ጸሎት አድርጉለት፣ ዱዓ አድርጉለት። ከምንም በላይ ለመውቀስም፣ ለመስደብም፣ ለማሞገስም፣ ለማወደስም ውዳስ የሚገባው ፈጣሪ ነው። ከዛ ውጪ ለሰው ልጅ ለምንሰጠው ማስተያየት ያ ሰው ደግሞ በህይወት መኖር አለበት አለን በህይወት መኖር አለበት። እንግዲህ አብርሽ ስታየት ወፈር፣ ድንቡሽቦሽ፣ ረዘም ያለ ልጅ ነው። መኪናውንም ማየታችሁ ሁሉ ነገር አናኗሩንም ማይታችሁ የሚታመም የማይመስላችሁም ሰዎች አላችሁ። አንዳንዶቻችሁ ፌክ እያላችሁ ነው። እኛ የሰው ልጆች እኮ ሸክላለን፣ ሀብቴ ማናችንም ማለት ነው ማናችንም ሸክላለን። ዛሬ እዚህ ቁጭ ባልኩበት ምን እንደሚገጥመኝ አላቅም። ምን እንደምንሆን አናውቅም። በቃ ድንገት ተነስተን በቃ እንትን ፊልም ያደርጉበት ሁኔታ። እኛ ማንንም አንተማመንም ፈጣሪ ነው የምንተማመነው። ግን ከፈጣሪ በታች ደግሞ ራሳችን መጠበቅ አለብን። ምግብ መብላት አለብን። ውሃ መጠጣት አለብን። ራሳችን ስትረስ መፍጠር የለብንም። መኝታ እንቅልፍ የስምንት ሰዓት እንቅልፍ ማግኘት አለብን። ይሄንን ግን ካላሟላን እኛ ኮ መላእክቶች አይደለንም። እኛ ኮ የሰው ልጆች ነን። የሰው ልጅ ደግሞ ድንገት ድንገት እቺ እጄ ላቅ የምትልበት እቺ ጥፍሬ የምትገነጠልበት፣ አረ ጄ እንዲህ ውልቅ የሚልበት እኛ ማለ ሸክላ ነው። ይገባችኋል? ሸክላ ሸክላ ስለሆነ አብርሽ የሰው ልጅ ነው። ይታመማል፣ ይድናል። ምንም ወይም ደግሞ ሌላ ነገር ብቻ ምን ልላችሁ ነው? ያላገጣችሁ ላላችሁ ሰዎች እኔ ሪል ልንገራችሁ፣ አብርሽ የምር ታሟል፣ ሕክምና ላይ ነው አሁንም ያለው ለዛ ነው እኔም ዛሬ በቃ ሰከንድ ብዬ ላውራችሁ ነው። እየመጣወት ያለበት ሁኔታ ደግሞ እንዳዳመጣችሁት ነው። ያሉሽ ያለበት ሁኔታ እንዳዳመጣችሁት ነው። ሁላችሁም ግን በተቻላችሁ መጠን ጻርታ አድርጉለት ነው ማለት የምፈልገው። እና ሩታ እባክሽን አሁንም ቢሆን ከጎኑ አትራቂ፣ ይወድሻል፣ አንችም ትወጅዋለሽ። ሰምቻለሁ ምን እንደሆንሽ ራሱን ስቷል፣ ስትባይ እንዴት እንዴት ሆነሽ ወደ ሚታከምበት ሐኪም ቤት እንደመጣሽ ሁሉንም መረጃ ሰምቻለሁ። ያ እያ ማለት እሱም አንቺን ያፈቅርሻል፣ አንቺን እሱን ታፈቅራለሽ። ው ለሄርሜላ የሚገባትን መልስ ሰጥቷታል። ስለዚህ ሁለታችሁ አንድ ላይ ሆናችሁ ጠላቶቻችሁን ከህይወታችሁ አስወግዱ ነው ማለት የምፈልገው። በተረፈ ሁላችን ጸሎት አድርጉለት። እኔ በጣም ነው ያዘንኩት። ማለት እንጃ የሰው ልጅ ሞትን ቢሆን እኮ ልክ ነው። ጸጥ ነው በቃ። ሌላኛው ምን መልሰው ነገር የለም። አብርሽ አብርሽ አብርሽ እንላለን ግን የመልስ ነገር አይኖሩም ማለት ነው። እና በህይወት እስካለን ጥሩ ነገር እንስራ እላለሁኝ። እና የቻላችሁ ፀሎት ድ አድርጉለት፣ ያልቻላችሁ መጥፎ ቃል ከመጠቀም ተቆጠቡ። ከቻላችሁ ደግሞ አብርሽና ሩታን አንድ የሚያደርጋቸውን ሀሳብ አስቀምጡ። እነዚህ መረዘ ልጆችን ከህይወታቸው እንዲወጡ የተቻለን ጥረት እናድርግ ነው የምለው። በተረፈ መልካም ቀን። ሁላችሁን በጸሎት አስቡት ለማለት ነው። ዛሬ መጥቷት እሺ